ሰላም እንዴት አደራችሁ? ቅዳሜን ከኔ ጋር ዋሉ። አሁን ነው ከእንቅልፌ የተነሳሁት። ባዝሊን እንደዛ አድርጌ ፊቴን እቀባለሁ፣ ከቤት ስለምውል ባዝሊን በጣም ቆንጆ ነው። ለፊት አሪፍ ነው። እናንተም ተጠቀሙ። ኦሪጂናል ባዝሊን በጣም አሪፍ ነው። ከሌላ ከሌላ ክሬም ይሻላልኝ፣ አሪፍ ነው። ቅዳሜን ከኔ ጋር ዋሉ። መጀመሪያ ሳሎን እናጸዳለን፣ ከዛ ምኝታ ቤት፣ ከዛ እንደዚህ ኩሽና እያለን

ቅዳሜን ከኔ ጋር ዋሉ። መልካም ጠብቁኝ። ከዛ መጀመሪያ ሳሎን እንጀምራለን። ሳሎን እቃውን አነሳሳዋለን። ማታ ቁስ አልሸካከፍኩትም። ምን ብዬ ነው እንትን ያልኩት? ተከታተሉኝ። መጀመሪያ ሳሎን ቃል ሸካከፋል። ሴት ልጅ በቃ ከቤት ስትወጣ እረፍት የላትም።

አሁን እኔ ከሰኞ እስከ ዓርብ ስራ ላይ የነበርኩት ግን በቃ እንዴት ቅዳሜን በስራ ተጠምጄ እንደማሳልፍ አሳያችኋለሁ። እረፍት የሚባል ነገር የለም። ከባድ ነው። እኔ ዛሬ ለመናገር በቃ እንደዚህ መስራት አልፈለኩም ተኝቼ መዋል የምፈልገው ምናምን ግን ሴት አደለም ከሰኞ እስከ ዓርብ በጣም በስራ ቢዚ ስላልኳል።

ብዙ ጊዜ ከቅዳሜናት ቅዳሜ ናት ያለችን ቀን እና እችን ቅዳሜ ቀን ደግሞ በቃ በስራ ነው የምናሳልፈው። ዛሬ አየሩ አሪፍ ይመስለኛል፣ ፀሐይ ነው። እንደዚህ እናደርጋለን።

ከዛሽ ታውዛ እሽ ታውዛ ያደርጋው አለ ቤት ሴፕ ትንሽ ታውዛ ጋርና ለማርጋ ድምጹን ያለብሻችሁ። አሁን ደግሞ አልጋ ቤቱን እናነጥፋለን። መኝታ ቤት ቤታችን መኝታ ቤት እናነጥፋለን። እኔ ከእንቅልፊ አሁን የተነሳሁት። አባወራው ስራ ነው የነበረ። ዛሬ ስራ ነው፣ በጠዋቱ ነው የሄደው። እኔ ደግሞ ዛሬ እረፍት ነበርኩኝ

እናረጋለን ሴት ልጅ እኮ ስራዋ ብዙ ነው። ከቤት ስትወል በቃ ይመስለኛል። ወንዶቹ ግን እንደዚህ በጣም በስራ ቢዚ ሁነን እንደምንውል ያውቃሉ አይመስለኝም። ለምን በቃ ራኒያውን እረፍት ነኝ ዛሬ። ከሰኞ እስከ ዓርብ ስራውን የነበርኩት ምናምን ግን እኔ ዛሬ በቃ

ደሞ እዚህ የሌለው ስራ ማለት ነው። ስጠገረ ነው ሙሎ ከቤት እንደውም ከዛ እዚህ የቤቱ ለምን ደሆና አላውቅም። ለምን ደሆና ያልቅም ታነ ስራው አያልቅም። ይቆያል። በጣም ብዙ ሰዓት ይቆያል። በቃ እንደዚህ አርገይ ነጣፍ ጣፍ አደረኩኝ። ከዛ እሽቶ ብዛ ጋር እናደርጋለን። ትንሽ ጸዳ ጸዳ እናረጋለን ይሄን

ዛሬ አየሩ ይመስለኛል ቆንጆ አየር ነው። ትንሽ ፈትፈት እናደርገዋለን። በቃ አቤቱ እንደዚህ ተጸዳ። ይሄ ደግሞ ጸሎት የጸሎት ማረጃችን ነው። ትንሽ ጸዳ ጸዳ እናደርገዋለን። ነጠላውን እንደዚህ እናጠጥፈዋለን።

ስራው ስራው አያልቅም እንደዚህ እንዳለ ነው። ከባድ ነው ነው በጣም ቤቱን አጥልቻ የጨረስኩኝ። አሁን ደግሞ ቡና እናቀራርባለን። ቅዳሜ ቅዳሜ ቡና እንጠጣለን። እኔ ምራችን ስለመሆን አሪፍ ነው። እሁድ እሁድ ምረፍት ስለምንሆን የማንሸት ጊዜ ምናምን ስላለ በቃ ቡና እናፈላለን።

ከስራ ሲመጣ ሁሌ እረፍት ብሆን ቡና ማፈላ ደስ ይለኛል፣ ግን ቡና ስራ ጋር አይመችም። ግን ቅዳሜና ሁሌ ቡና ንጠጣ ብና ቀራርበ ቤቱን

ተቀራረባ አሪፍ ሆኖ፣ ከዛ በኋላ እንጠጣለን አባወራው ሲመጣ።

ከዛ አሁን ቤት አጸዳዳሁ ቡና አቀራር ምናምን ጨረስኩኝ። ከዛን እስካሁን ቁርስ አልበላሁም እኔ ቁርስ በላደው። ከዛ ጋር ወደ ኩሽና ኩሽና ምሳ እሰራለሁ፣ አሳያቸዋለሁ። ጠብቁኝ። በዚህ ገጥ ያለው በቃ በዚህ ገጥ ያለው እንትን አይ በቃ ይሄን ላሳያችሁ።

እንዳለ ልብስ እኔ ነው የሚጠብቀው በቃ ቅዳሜ ቅዳሜን ነው የሚጠብቀው። በቃ ሁሉ ነገር ቅዳሜ ነው። ለምን ከሰኞ እስከ ዓርብ በጣም ከባድ ነው። ስራ ከስራ ውለን መተን ከዛ እንደገና ሌላ ነገር መስራት ምናምን። እኔ ከስራ መጥቼ ተጠጥጠብ ብዬ ምሳ በልቼ ማረፍ ነው የምፈልገው። ሌላ ብዙ ስራ እኔ አልሰራም ከሰኞ እስከ ዓርብ። ቅዳሜ ቀን ሁሌም እረፍት ስለሆንኩኝ ሁሌ ጊዜ ቅዳሜ ቀን ነው የምሰራው

ልብስ ምናምን ሳጣጥበ የማጣጥፈው ቅዳሜ ነው። እኔ ራሱ ፀጉሬን የምታጠበው ቅዳሜ ቅዳሜ ቀን ነው። ምሳም ከስራ እስከ ስንሰነብት እየመጣን ነው የምንበላው። የምሰራው ቅዳሜ ነው። በቃ ሁሉን ነገር የማደርገው ቅዳሜ ነው። በተለይ በቃ ከቤት ስውል በጣም ደስ የሚለኝ ቅዳሜ ቀን። ለምን ሽክፍክፍክፍ አደርጋለሁ ስራዬን እና እቺ፣ ይህን ክላሱን ደግሞ እናጠጋለን ትንሽ። ሌናት ቢሮ ናትኝ የቤተሰቦቻችን ፎቶ እዛ ጋር ገነዋለን።

አሁን ደግሞ ኩሽናን ጸዳ ጸዳ እናደርጋለን። ማታ ያጠብኩትን እቃ ከቦታው አስገብ መልሳለሁ። ማታ ማታ ስላጠብኩት ማታ ራት

ኩሽነና በጣም ሰፊ ነው። በጣም ነው የምወደው ሰፊ ነው። በቃ ሰርግ ለወጥ መስሪያ በቃ ሌላ ቦታ አያስፈልግም። በጣም ትልቅ ነው።

በቃ ቤቴን አድርቼ ጨረስኩኝ። አሁን ደግሞ ምሳ እየሰራሁ ነው። የደረሰ ነው። አሁን ትምህርት ምናምን እናወራለን ነው። ከዛ አንገራገራለን። ከዛ ሻወር እታጠባለሁ። ከዛ እስከዛ እንግዲህ አባወራው ይመጣል። ከዛ ቡና እንጠጣለን። አሪፍ ጊዜ እናሳልፋለን።

አሁን ደግሞ እንጀራ እየጋገርኩ ነው። እንጀራ ይሄን ይመስላል። ይሄው ወጥ እንሰራርቼ ጨረስኩኝ። ሽምብራ ማን ነው? ሽምብራን ሽምብራ ቆሎ ለቡና ቁርስ፣ ሽምብራ በጣም ነው የምንወደው። ይሄን ከዚህ ጋር ያስቀመጥኩት የዚህ ሙቀት ይሄን እና ይበላብኝ ብዬ ነው እንደዚህ ጠጋ ያደረኩትኝ። እጄ በኋላ አሁን ይሄው እንጀራ እየጋገርኩ ነው።

ጀሬኒ ይመስላል። በጣም ቆንጆ እንጀራ ነው፣ ጤፍ ነው።